አዲስ አደርግ ዛሬ ማሮቅ ይሄነ ካልና ተግራር ስመለ አይነ ጥላ በፍርሃት ተመስሎ ወደ ሕይወታችን ሲገባ ያለ ምክንያት ፈሪ እንሆናለን። ሀሳባችንን ለመግለጽ እንፈራለን። ያንቀጠቅጠናል፣ ያልበናል። ሰው ፊትና ሰው መሃል መናገር ሞት መስሎ ይሰማናል። ከፍርሃታችን የተነሳ ብብታችንን መሀል እጃችንን ወይም መዳፋችንን ያልበናል። ከመናገር ይልቅ ማልቀስ ይቀናናል። ዝምታን እንመርጣለን። ስንናገር አንደበታችን ቃላት ይስታል፣ እንንተባተባለን። ስንናገር ከንፈራችን ይንቀጠቀጣል፣ አይናችን ይርገበገባል፣ በአግባቡ መተንፈስ አንችልም። የልብ ምታችን ከፍርሃታችን የተነሳ ይመታል። የምንናገረው ነገር ይጠፋናል፣ ያዞረናል። ጭው የሚል ስሜት ውስጥ እንገባለን። እንኳን ሰውን ጥላችንን እንፈራለን። በዚህም እንሰደባለን። ከፍራታችን የተነሳ ሽንታችን ይመጣል ያመልጣል፣ ወዘተናቸው ናቸው። ወዳጆቼ እነዚህ ያየናቸው አይነ ጥላ እኛን ፈሪ ሲያደርገን የሚታይ ጠባዩ ቢሆንም እነዚህ ምልክቶች አይነ ጥላው የእሱ ሳይሆን የእኛ የተፈጥሮ ጠባይ እንዲመስለን እነዚህን ጠባያት በአንድ ጀንበር ሳይሆን በጊዜ ቀመር ነው የሚያሰርጽብን። ለምሳሌ አይነ ጥላ በልጅነታችን ሲጠናወተን አልቃሻ፣ ነጭናጫ ፈሪ እንሆናለን። ይህንን ጠባያችን ቤተሰቦቻችን ጥሩ ጠባይ እንዳልሆነ እያወቁ ተፈጥሮ ነው ምን እናድርግ፣ ሲያድግ ይተዋል እያሉ አይነ ጥላው ሳይታወቅበት በራሱ ጠባይ ያሳድገናል። በልጅነታችን አልጋ ላይ የመሽናት ችግር ክፉኛ የአይነ ጥላ መገለጫ ነው። በዚህ የጠመደን አይነ ጥላ በተኛንበት ሽንት ስንሸና ቤተሰባችን አንቺ፣ አንተ ሽንታም እያስባለ መሰደብን እና ማላገጠን እያሸከመን እያሸማቀቀን ያሳድገናል። እኛም በዚህ ችግር ተይዘን ልንተኛ ስንል ገና ለገና ሸናለው በሚል ፍርሃት ፍርሃትን በውስጣችን ያሰርጽብናል። በዚህም በራስ የመተማመናችንን እየሰለበ በቤተሰባችን መሃል ዝቅ ብሎ መታየትን ያስለምደናል። ቤተሰቦቻችንም ጥሩ ፍሬ እንድንሆን በግርፊያ እያስፈራሩን እንጂ በራስ መተማመንን እያላበሱን እያደፋፈሩን አላሳደጉንም። በአይነ ጥላ ምክንያት አብረውን ብቅ ያለውን ጠባይ ይዘን ትምህርት ቤት እንገባለን። በቤተሰባችን መሃል ቀና ማለት ያቃተን ትምህርት ቤት አንገት ደፊና ፈሪ እንሆናለን። ከተማሪዎች ጋራ በጠባይና በፍላጎት አንግባባም። ሀሳባችንን በአግባቡ መግለጽ አንችልም። አስተማሪ ሲጠይቀን የተማርነውን የምናውቀውን መመለስ አንችልም። በንግግራችን በፍርሃታችን የተማሪ መሳለቂያ እንሆናለን። ባስያልን ያለ ደግሞ ከፍርሃታችን የተነሳ ተኝተን ሳይንስን ቆመን ሽንታችን ያመልጠናል በዚህ መልኩ እስከ ከፍተኛ የትምህርት ተቋማት እንዘልቃለን። ወደ ማህበራዊ ህይወት ስንገባ ደግሞ ከፍርሃታችን የተነሳ ገለልተኛ ብቸኛ እንሆናለን። ሰው የሚወደን አይመስለንም። ይልቁንም ያየን ሁሉ የሚጠላን፣ ያየን ሁሉ እኛ ላይ የሚጠቋቋምብን ይመስለናል። አይነጠላው በዚህ ጠባዩ እኛ ላይ ሲገለጥ ከሰው ጋር የመግባባት እድላችንን እያጠፋ የእጮኝነትና የትዳር እድላችንን እየገፋ በማይጠቅመን በልዩ ፈሪነት ህይወታችንን ያበላሻል። የሚገርመው ፈሪ የሚያደርግ አይነጠላ ያለባቸው እህቶቻችንና ወንድሞቻችን፣ በተለይ እህቶቻችን እንኳን ያጠፉትን ያላጠፉትን ጥፋት ማስረዳትና ራሳቸውን ነጻ ማውጣት አይችሉም። ከመናገር ማልቀስ ይቀድማቸዋል። በዚህም ለሰው መናገር ማስረዳት ባለመቻላቸው ሳይሆን በጥፋታቸው ተጸጽተው የሚያለቅሱ ነው የሚመስለው። ይህ ችግር በተለይ በቤተሰብ፣ በእጮኝነት፣ በትዳር ህይወት፣ በመስሪያ ቤት ጎልቶ ይታይባቸዋል። የሚያሳዝነው ደግሞ በተመሳሳይ ጾታ ጓደኝነት ተፈላጊ አይደሉም። ጠባያቸውን፣ ፍላጎታቸውን፣ ችግራቸውን የሚያውቅላቸውና የሚረዳቸው የለም። በዚህም ጓደኛ አይኖራቸውም። አንዲት እጮኛ ወይም ትዳር ያላት ሴት ከሌላ ወንድ ጋር ብትታይ፣ ስለዚህ ጉዳይ የሰማው እጮኛ ወይም የትዳር አጋሯ ስለ ጉዳይ በቁጣ ጥብቆ ቢጠይቃት በውስጧ ያለው አይነ ጥላ የፍርሃት መንፈስ ይለቅባትና አብራው ስለታየችበት ሰው መናገር ማስረዳት አትችልም። እንደውም በፍርሃት ስትንተባተር ነገሩ እውነት ይመስልና ጥርጣሬን በማጫር ወደ ሌላ ነገር ሊቀየር ይችላል። በዚህ መልኩ የስንቱ የእጮኝነት ህይወት ተበላሽቷል። የስንቱ የትዳር ህይወት ሰላም አጥቷል። ፈሪ የሚያደርግ አይነ ጥላ በዚህ ብቻ አይበቃም። ፈሪ የሚያደርግ አይነ ጥላ ያለባት አንዲት ሴት በስንት ትግል እጮኛ ይዛ ወደ ትዳር ብትገባ ሩካቤ ስጋን መፈጸም ደስታን መጋራት ሳይሆን ሞት ሊመስላት ይችላል። ከፍራቷ የተነሳ ሩካቤ ስጋ ለመፈጸም ሰውነቷ ላይታዘዝላት ይችላል። ይልሃል። አባታችን ሆይ ስንል ደግሞ እሱ ይከፈዋል፣ ሊበሳጫል እኔ ያሳድገ እንዴት አባታችን ሆይ ትላልህልና፣ ልባችንን ያጠፋናል። ተከታተለ ሰው ሆነ ሰው ስራ ምን ይሰራል ብሎ ይሰግዳል። ጠዋት ማታ ቅጥቀጣ ነው። ጀርቦ የለም ዶጋ መዳረገን ዶጋ መዳረገን። ለምን ይሰግዳል? ነገርከዋ አይደለ ሰው ለመሆን የሚያስፈልገውን ነገር ነገርከው። እንግዲህ ገንዘብ ነው እንዲህ ሰው ህይወት ገንዘብ ነው። እግዚአብሔር ነው እንጂ ህይወት ምን አውቃለሁ። ስራውንም ይሰጠዋል እኮ ሰጠዋል፣ ግን ለእኛው ነው። ጠጣ ነው፣ በቃ ጃምቦ መጨለት ነው። ጃምቦ ምንድን ነው? ሳታቆቀረ አንተ አርባ ሀምሳ ጃምቦ እኮ ነው የሚጠጣው። ንቅንቅ የለ አርባ ሀምሳ ጃምቦ ነው። ሳቅ ጨዋታ ነው፣ በቃ ገንዘቡን የሰራውን ባዶ አርባ ሀምሳ ጃምቦ ሶስት ቀን አራት ቀን ሳይበላ ከሆነ ለመሆኑ የሜታ ብራ ነው፣ የትኛው ነው? አርባ ሀምሳ የተገኘው የተገኘው አረቄ ሲበላ ይሉንታ ያገኘውን ይጠጣል። ጓደኞቹ ይዞት የመጡትን እንዳለ ይጠጣል። ግን አርባ ሀምሳ ትቀላለህ። የቀናት ለውጥ ነው እንጂ ሳይበላ ነው የሚጠጣው እኮ ከአንዱ ቤት ወደ አንዱ ቤት፣ አንዱ ቤት አስር፣ አንዱ ቤት አስራ አምስት፣ አንዱ ቤት አምስት እያለ ይዞራል። ቃሊቲን አካለለ።

ማቧቅስ ነው። ደም ነዋ የምፈልገውኝ አይደል? አንድ ቀን ፍቅር የለም እኮ ሰላምታ የለ ወንድሙ ጋር ጨሌ ጋር ምን አገናኘው እንዴ? ጨሌ ጋር ምን አገናኘው? ጠብ ደም ነው የፈለግነዋ አይደል? እንዴ ይታረር ነበር እሱ ሲቀር ከወንድሙ ጋር ማፈነካከት ነው አሃ። ደም ነው ደም ነው። የዶሮው ደም በሰው ደም መለወጥ ታዲያ ታዲያ ደም ነው እንዲፈስም ፈልጓ አይደል? ዶሮ ታረደ፣ ደሙ መላስ ነው እኛ አይደል? እሄም ኮንዶሙ ጋር ይጣላል። መከባበር የለም፣ ትገልላለህ እንዴ? መከባበር የሚባል ነገር የለም። ነው ነው ነው ያለም ታዲያ ዛ ነው በቃ በጎን ነው የሚታየው። ታዲያ ሰላምታ ነው እንዴ ለእኛ እንትንዋ ማለት ያው እንዳይስማሙ ነው። እግዚአብሔር ይመስገን ካለኮ ይስማማሉ። ትቀላለ ሲባል ከርቶ ያደማምጣል። ቻው ነው በ ነው ነው በ ሲል ነው በነገሮች ቃልም መለወጥ እንዴት አድርጎ ማለት የማይግባቡበትን ነገር ያኛው እንዲናገር ያደርጋል። ይህን ከርብተ እናሰማዋለን። ለምን እንደዚህ የሆነ ነው? እቃ መፍጀት ነው። ከርብቶ ማለት ምን ማለት ነው? ማለት ነገሮችን አሁን እግዚአብሔር ይመስገን የሚለውን እግዚአብሔር አይመስገን። ለዚህ የምናስደምጠው የምታስደምጠው፣ እግዚአብሔር ይመስገን ከተባለ ሰላም እንዳልሆነ መንገድ ነዋ። ሰላም ነህ ወይ ብላ አሁን ምን ትነግረዋል? ምን አባ ነው? ምን አባ ከርብተ ነው? ምን አባ ነው? ሰላም ነው የለም ሰላም ነው የለም። የለም ሰላም እንዳይኖር እኮ ነው ማለት ህብረት አለን። ገባ ጨሌውም እንዳለ ሆኖ መተቱም ህብረት ነው። ጠቅጠቅ ነው። በቃ ፀጥ ነው። እኛ ምንድን ነው ጠቅጠቅ መጣላት ነው። እንጣላለን አብረን ደም ከፈሰሰ በኋላ ዞር እንዳለን ይፀዘታል። ግን ይሄ ካጠፋ በኋላ እኛ ኳም ጸጸት ሆኖ እኮ ይጎዳል ጴጥሮስ ተጸጽቶ አይደለ እግዚአብሔር ይቅር ያለው እኮ ተጸጽቶ ነው። ዋካ መጸጸት ነው። ይጸጸ ያገኛል፣ ይሰራል። የግል ስራ ነው የሚሰራው። ወዲያው ይደወላል። ገባ ገንዘብ ሲያገኝ እኛ ሪፖርት እዛ እናደርጋለን። አትመጣም እንደ ይባላል። እናግዘዋለን፣ የሚሰራውን ስራ ቶሎ እንዲያስገባ ገንዘብ እንዲያስ ገባ ገንዘብ ልክ እንደገባ እዛ እናስደውላለን። ከመቅስፈት ነው እቃውን የሚያስገባው ገባ፣ እንዘጋለን። ትራንስፖርት ይዘጋጃል፣ መሄድ ነው በቃ። አንዳንዴ ይገርመዋል፣ እሱ ራሱ ቲክ መች አስገባሁት ይላል። የሚሰራው እንትን ነው የመኪና ሸራ ቴንዳ ታውቃለህ፣ እሱን አዲስም ይሰፋል፣ አሮጊም ይጠግናል። ቃሊቲ ያካሂድ ብዙ ሰው ያውቀዋል። ወዲያው እናግዝዋለን፣ ጠቅለል ጠቅለል አድርገን ቆልፈን እንሄድ ነው ወደ ጫት ቤት፣ ወዲያው ወደ ጫት ቤት። ታዲያ ትገባለህ፣ ለማበላሸት መንገዱ በጣም ቅርብ ነው። ብቻ ትልቁ ችግራችን አሁን ለማልማት ነው። ለማፍረስ በጣም ፈጣኖች ልንሆን እንችላለን። በዚህ አኳኋን ውስጥ የዚህ የመናፍስቱ እርዳታ ሲታከልበት ደግሞ ቅርብ ይሆናል ሁሉ ነገር በጣም ቅርብ እና ለማፍረስ ደግሞ እንተባበራለን። ጠባይን፣ ባህርይን፣ አኗኗርህን፣ መንፈሳዊ ሰላምህን ቅድስናህን በዚህ በጎ አካሄድ ውስጥ የምናልፍበት ላይ ያለው መከራ ውስብስብ ነው። ግን ለማፍረስ አእምሮ ውስጥ ክፉ ነገር ለመትከል ጓደኞች፣ የትኛውም ሰው ተባባሪ ነው። በምንም መንገድ የሚጠፋው መስመር ላይ ብዙ ወዳጆች አሉ። የሚበላሸው ቦታ ላይ ግን በኋላ ደግሞ ለቀው ይሄዳሉ። በደንብ ከተበላሸ በኋላ ዞር ብለው የሚያይ የለም። የግማሽ ብልሽት ላይ ግን ወዳጆች በጣም ብዙ ናቸው። ዋናው ብልሽት ላይ ስደርስ ያው እንትን በቃ ባዶ ስትሆን አሁን ለቋል ይላል። እስክትበላሽ ድረስ ይስቅ የነበረው በኋላ እንደገና ፊቱን መለስ አድርጎ ዞሮ ይሄዳል።

ሁሉ ጊዜ የመቅደም ባህሪ ያለው ክፉ ይቀድማል። በተቻለ መጠን ክፉ የመቅደም ችሎታው ሰፊ ነው። እጅግ ለዘመናት ክፉ ይቀድማል። በየትኛውም ቦታ ነው ክፉ የሚቀድመው። በገበያ ብትሄዱ ክፉ ይቀድማል። በእድላችሁ ብትሄዱ ክፉ ይቀድማል። በመንፈሳዊ ጉዞ ብትሄዱ ክፉ ይቀድማል። የማይቀድምበት ቦታ የለም። ክርስቶስን ክፉ ሊቀድመው ነበር ከአገልግሎት በፊት ወደ እሱ የተጠጋው እና ክፉ ይቀድማል። መንቃት ሊኖርብን የሚገባ እውነት ይሄ ነው። ትግሉ ሁልጊዜ የእግዚአብሔርን ኃይልና ጥበብ በባህሪም ሆነ ባኗኗርህ እንዳይገለጥ ክፉ ይቀድማል። ተዘጋጅ። በኢየሱስ ክርስቶስ ስም፣ በስላሴ ስም፣ በወላዲት አምላክ ስም፣ በቅዱስ ሚካኤል ስም ሁላችንም ሁላችንም ወደ ሲዮል እንገባለን። አስባላ እንደት ነው ቅሚያው ምናምን አርባ ጃምቦ እና አምሳ ጃምቦ አይበቃንም አሉ እኮ እንደት ነው ነገሩ ማለት ከዚህ እንደወጣው እዚህ ሳይሆን እስቲፋኖስም እያሉ ወጥቼ በቃ ምንም እዛ ነው የምከተተው ከጊዜ በኋላ ግን ወደ ውጊያው ገባውኝ ወደ ውጊያው ስገባ ማለት ትጠይቃለሁ ራይ ስጠይቅ ይዘጋል እና ምንድን ነው ብዬ መቼታ ጃቴ ኪዳነት ሄጄ አለቀስኩ እና እዛ አልቅሽ ልክ ቤት ገብቼ ሳሙና ነው እዛ እንደማይገኝ አውቃለሁ። እስኪ ልፈልግ ብዬ ሳጥኑ ስገባ ጨሌዋለሁ አለ እሱን አገኘው። አብረተወልዳለኝ እግዚአብሔር ይመስገን። እግዚአብሔር ሁሉን ሁሉን ነገር ሊያስተካክለው ነው አልኩና እግዚአብሔር አባታችን ብለን አባታችን ሆይ እንላለን። ዲያብሎስ ግን ቀድሞ አባታችን ለመሆን አብሮ ይወለዳል አባት። ከዛ ልጄ አሳድጌ አሳድጌ ይልሃል። አባታችን ሆይ ስንል ደግሞ እሱ ይከፈዋል፣ ይበሳጫል። እኔ አሳድጌ እንዴት አባታችን ሆይ ትላልህልና ልባችንን ያጠፋናል። የጸሎት ምስጢራችን ከእግዚአብሔር ጋር እንዳይሆን ያደርገና አምታቶ በራሱ ቅያሽ ውስጥ ይወስደዋል። ተዝረክርከን እንጸለያለን። ያን እንጸለይን ብለን ተስፋ እናደርጋለን ግን አንድም ጊዜ ግብ አይመታም። ከተዘበራረቁት እኩል እንድንሆን ያደርገናል። ደክመናል፣ ግን ደግመናል። በድጋም አሳልፈናል መፍትሄ አልመጣ ተንኮልም። በራሱ ትንቁታላችሁ፣ ቆሻሻ ነው ትላላችሁ፣ ግፍን ትነቁታላችሁ፣ መጥፎ ጠባይን ትንቁታላችሁ፣ ርግማንን ትንቁታላችሁ ሀሜትን ትነቁታላችሁ ትችትን ትንቁታላችሁ። ከዛ በኋላ የእግዚአብሔር ከፍታ ከእናንተ ኋላ ይመጣል፣ ከፊትም ይቀድማል። በዚህ ጊዜ በየትኛውም ቦታ ብትሄዱ የእግዚአብሔር ክብር የሚታይባችሁ ይሆናል። አሕዛቡ ራሱ ከእናንተ ይማራል እንጂ እናንተ ከአሕዛብ አትማሩ። አሁን ከአሕዛብ እየተማርን ጉዳችን ፈላ። እነሱ ሲጨነቁ እንጨነቃለን፣ ሲያብዱ እናብዳለን ሲጮእንጮኋለን ጮሃለን። ሲናደዱን እናደዳለን። ሲበሳጩን እንበሳጫለን። መንፈሳቸውን ወረስ ነው። መንፈሳቸው ከሕይወታችን ጋር ተስማማ። መታወክ የበዛብን ሆነ። ስለዚህ እንዲህ እንዳይሆን ጸሎት፣ መጀመሪያ ከልቦና ውስጥ አብሮ መውጣት አለበት። ስትጸልየው አብሮት ይወጣል። ቀጥሎ ከአእምሮ ጋር ትስማማለን። ቀጥሎ ከኅሊና ጋር ትስማማለን። እነዚህ ሶስቱ መስመሮች አንድ በሚሆኑበት ጊዜ እግዚአብሔር ካንተ እልፍኝ ውስጥ ሳይሆን ካንተ ልብ ውስጥ ነው ያለው። ከናንተ ጓዳ ውስጥ ሳይሆን ከናንተ ህሊና ውስጥ ይሆናል በመንፈስ ቅዱስ ማለት። ከዚህ በኋላ ወሬኞች ሲመጡ ወሬ አልወድም ትላለሁ፣ አሜት አልወድም፣ ነገር አልወድም፣ አልፈልግም፣ ሌላ እንጫወት፣ ስለ መንፈሳዊ ጸጋ እንጫወት፣ ስለ እግዚአብሔር ክብር እንጫወት ብለ ቋንቋ ታስለውጣላችሁ። አለበለዛ ግን ይሄ በእንትን የቃል ድምፅ የቃልና የድምፅ ብቻ በሚሆንበት ጊዜ መናፍስቱ ራሱ ህይወትን አብሮት ይለምደዋል። ልብህን ይለምደዋል። አእምሮን ይለምደዋል። ጠባሃይን ይለምደዋል። እንቅስቃሴህን ይለምደዋል። ከዛ በኋላ ወደፊት ስትሄድ እሱ የሆነ ገመድ አበጅቶ ወደኋላ ይጎትታል። ወደፊት ስትሮጡ እሱ የሆነ መሰናክል አበጅቶ እንድትደክሙ ያደርጋቸዋል። እንድትዝሉ ያደርጋቸዋል። ለበረከት የምትዘጋጁበትን መንፈስ ከህይወታችሁ ያርቃል። እግዚአብሔር ማስተዋል፣ በመውጣት ብሩክ ትሆናለህ፣ በመግባት ምን ትሆናለህ አለ ብሩክ ትሆናለህ። ይህ የሚሆነው እንግዲህ የጸሎታችንን ምላሽም ለመቀበል አእምሯችን በራሱ ሲዘጋጅ ነው። አንዳንድ ጊዜ በደምብ ትጸልዩና ምላሹ ሲመጣ የጎደለላችሁ ሲሞላ ደግሞ ትረሱታላችሁ። ስለ ባል ትጸልይ ትጸልይ የነበረችው ባል ታገባች በኋላ ልጅ ከወለደች በኋላ የለም እግዚአብሔር የለም ትረሳዋለች። ስለ ቤት ትጸልይ ትጸልይ እና በደንብ ቤት ስታገኝ ከክፍል ክፍል፣ ከአልጋ አልጋ፣ ከመኝታ መኝታ፣ ከጓዳ ጓዳ ስትቀይር እግዚአብሔርን ትረሳዋለች። ይሄም ሌላ ችግራችሁ ነው አደልን ስለዚህ ትረሱታላችሁ። መርሳት የአሁኑ ትውልድ ትልቅ ችግሩና ጉዳቱ ነው። ስለ ገንዘብ ትጸልዩ ትጸልዩና የገንዘቡ ካዝና ውስጥ ያስገባችኋል። እግዚአብሔር የገንዘቡ ካዝና ውስጥ ትገቡና እንደገና አስራቱን ትሰርቃላችሁ፣ አትሰጡም። በረከት የሚባለውን ነገር ትረሱታላችሁ። ወደ ቤተሰብም ትረሳላችሁ፣ ወደ እናትም ትረሳላችሁ። ግን የገንዘቡ ካዝና ውስጥ ገብታችኋል። አሁን ብዙ ማድረግ ትችላላችሁ። በዚህ ጊዜ እግዚአብሔርን ተረሱታላችሁ። በዚህ ጊዜ ደግሞ እንዴት እንደሚጠፋ አይታወቅም። አንዷ ቀማኛ መጣ፣ ያንን ገንዘብ ጋዝና ትወስድባችኋለች። አንዳ ሌባ፣ አንዷ ቀላጤ በቃ ብድግ አርጋ ትወስደዋለች። በምን መንፈስ ትከላከሉት? የሰጣችሁ ጌታ ፊት አልነበራችሁም። ስለዚህ ዝም ይላችኋል። የዚህ ጊዜ አንዱ ክፉ መንፈስ መጥቶ እንቅልፍ ይከለክላችኋል። ሰላም ይከለክላችኋል። በረከት ይከለክላችኋል። ህሊና ይከለክላችኋል። ማስተዋል ይከለክላችኋል። ሁሉም ነገር ጎደሎ አድርጎ ያሳያቸዋል። ማልቀስ ብቻ ነው እያለ ማልቀስ የዚህ አሁኑ ትውልድ አንዱ ሌላው የዋናው ክፍል የመጥፋት ምልክት ነው። እያለው ማልቀስ እየያዘው ማልቀስ እየበላ ማልቀስ እየጠጣ ማልቀስ። ድሮ አገር ቤት ሆነን የምናስበው ሌላ ነው። አሁን እዚህ የምናስበው ሌላ ነው። በሁሉም መንገድ ሌላ ነው። ድሮ እዛ ሆነን የነበረን ፍቅር ሌላ ነው። አሁን እዚህ ሆነን ያለን ፍቅር ጠፍቷል። ፍቅሩ ጠፍቷል። ራሱ ፍቅሩ ሲጠፋ እጅና አእምሮ እንኳ ይጣላል። እዚህ ሀገር እዚ እንኳን ከሌላ ሰው ልትፋቀሩ መጀመሪያ ልባችሁ ከእጃችሁ፣ እጃችሁ ከአእምሮችሁ አይስማማም። እንደተጣላ ነው የሚለው ፕሮግራሞቻችሁ ሁሉ ግማሹ በራሳችሁ እጅ እየተፋለሰ ነው ለወር የሚበቃውን ባጀት ለ15 ቀን የምታደርጉበትን አጋጣሚ በመንፈስ እየተመራችሁ ታበክሙታላችሁ። አንድ ተራ መንፈስ ብዙውን ነገር አበላሽቶ ራሳችሁን ይዛችሁ